ጤና ስልን እንደምን አርፍዳችኋል። የፖድካስቱ ቤተሰቦች ሰላም በያላችሁበት። የቀድሞ ተጫዋች አሁን በህይወት የሌለው በአሳዛኝ ሁኔታ ከዚህ ዓለም በሞት የተለየው አለልኝ አዘነ ከተለየን አንድ ዓመት ከሶስት ወር አለፈው። ያለልኝ የአሟሟት ሁኔታ እጅግ በጣም ልብ ሰባሪ ነበረ። አለልኝ እግር ኳስ ጨዋታ እየተጫወተ ባጋጠመው ጉዳት ምክንያት እንዲያገግም በክለቡ የረፍት ጊዜ በተሰጠው ሰዓት ነበረ ሕይወቱ ያለፈው። አዲስ አበባ ለሕክምና መጥቶ ዶክተር ካየ በኋላ አርፈ ተመልሰህ እንድትመጣ ብሎ ጊዜ በተሰጠው ሰዓት ነበረ ወደ አርባ ምንጭ የተጓዘው። ጉዳት ላይ በነበረበት ሰዓት አለልኝ በቤተ ክርስቲያን የጋብቻ ስነ ስርዓት ባለቤቱን አግብቶ ነበረ እናም በዚሁ ባለቤቱን ለመጎብኘትና የሚወዳቸው እናቱንም እንዲሁ ለማየት እንደሚያግዘው በማሰብ ወደ አርባ ምንጭ ነበር ሄደው። በዛኑ ጊዜ ክረምት ላይ ደግሞ ዘመናዊ በሆነው የሰርግ ሥነ ሥርዓት የረዥም ጊዜ ፍቅረኛውን ለማግባት ዝግጅት እያደረገ ነበረ። ግን ምን ይደረጋል፣ አለልኝ አዘነ ባመነው ነው የተከዳው። ለአንድ ዓመት ከሦስት ወር ያክል የዘለቀው ፍርድ ብይን ሰጥቷል። ብይኑ ምንድን ነው? እንዲሁም የአለልኝ አዘነ የሐምሌ ዐሥራ አንዱ የመጨረሻው የፍርድ ውሳኔ ምን ሊሆን ይችላል ተብሎ ይጠበቃል። የመኳንንት በርሄ ፖድካስት ከቤተሰቦቹ ጋር ቆይታ አድርጓል። ይህንን ቆይታ እንድትከታተሉ ከወዲሁ እጋብዛችኋለሁ። ጥሩ ጊዜ ይሁንላችሁ። በመጀመሪያ እጅግ ከልብ አመሰግናለሁ ያው ሂደቱ እጅግ በጣም ልብ ሰባሪ የተፈጠረውን ነገር በህይወታችን ውስጥ በጣም ውስጥ የሚነካ የሚባል ነገር ቢሆንም፣ እናንተ ደግሞ እስከ መጨረሻው ድረስ የንጹህን ልብስ ፍርድ እንዲያገኝ ያደረጋችሁ ያላችሁት ነገር ብዙ የስፖርት ቤተሰቦችም ከስፖርቱ ውጭ ያሉ ሰዎችም ይህን ያያሉ እና እጅግ ሳላደንቅ አላልፍም። በመጀመሪያ እናንተንም ቤተሰቡን ብትሆኑ መጀመሪያም እናንተ ጋር ብዙ ፈተና ስለነበረ ያ ሂደት ከባድ ነበር። እስኪ እንዴት እያሳለፋችሁ ነው? ግን እስኪ ስለዚህ ጉዳይ መጀመሪያ ንገረኝ እስኪ። አመሰግናለሁ። ንድር ያው እስካሁን ደረስ ባለፈውም አሁን ስንገናኝ ድጋሚ ነው። ከዛ በኋላ ያለው ነገር በጣም ከባድ ፈታኝ ጊዜ ነበር ያሳለፍ ነው ነው እኛ ቤት ውስጥ ያለውን እና አንዳንድ ሲያጋጥሙ የነበሩ ነገሮች እንዳለ ሆኖ ግን ህግ ጋር ያለው ነገር ተጥሮ መመላለሱ በጣም አሰልች እና እኛ ሁሌም የምንሄደው እኛን፣ ግን ምን ተባለ ሲባል የምናወራቸው ሰዎች በጣም ትልቅ በጣም ትልቅ የበዛ ነገር የሚመስላችሁ ነበር ሰው በቃ ጉዳዩ ሊጠፋ እኛ ለመን ከመነሻው ጀምሮ ጉዳዮችን ይዘን ስለመጣ ያን እንደንሆን ፕሮሲጀሩን እየሰማን ባናቅም እየሰማን እየተከታተልን ነበር የመጣ ነው። ግን ሰው ያው እየሰማ ስለማይከታተሉ የተወሰነ ሰዎች አሉ ከጎናችን። አብዛኛው ሰው ግን ያው ሂደቱን እየተከታተል ስለነበረ ይጠይቁናል። ግን ያው የሰው መሰላችት አለ እኛ ምንም እንኳን መሰላችን ቢኖርም የጉዳዩ ባለቤት ከመሆኑ ጋር ተያይ ነው እንደተቃጠልን ነው። በሁሌም እንደተቃጠልን ያው ሁኔታዎችን እየተከታተልን በተለይ ፍርድ ቤት አካባቢ ከሟዋች የተሸብኛ ሲሆን ደግሞ ከዛኛው ፖሊስ ሳይት ደግሞ የሚቀርቡ ቤተሰቦችም ነበሩ። ከልክ በላይ የመሳቅን የማላገጥ ነገር እየታየብን ያው ህግ የያዘው ነገር ራሱን መስመሩ ምንያል ለምን ቀድሞ ሚዲያ ላይ የሰሩት ነገር ከባድ ነገር ነበር። አቅደውም ተዘጋጅቶ ስለነበረ ብዙ የስም ማጥፋት ነገሮችን ሰርቶ ስለነበሩ እኛ ደግሞ ያው መርማሪዎችም ጉዳዩን የያዙ ዘይገታል ምክንያት እንደሚፈልጉ እየነገሩ ስለነበረን በጥንቃቄ ነው። በዛ በኩል ያለው ነገር የት ነው እንደው ላቋርጠና በጣም ከይቅርታ ጋር እነማን ናቸው የሚስቁት የችሎቱ ሰዓት? ይህ ወንድም እነሱን አጅቡ መቶ ሰዎች ነበሩ። የተጠርጣሪ ማለት ነው፣ የተጠርጣሪ ቤተሰብ የሆኑት እና እነሱ በኩል ተጠራርቶ የሚመጡት በቁጥር የተወሰነ የሆኑት ግን ባለቤቱን ጨምሮ ማለት ነው። ባለቤቱ እሷም በህግ አካል ላይ ህግ እጅ ላይ ስለነበረች፣ እሷም አንዳንዴ የታችኛው ፍርድ ቤት ገና በምርመራ ት ላይ በጣም ማዘርን እንደውም ምን ታመጫለሽ አሁን አቶ እንደ የሚል ነገር ሁሉ ስታወራ ነበር። ያለው ያው ጉዳዩን ከጋር ተያይዞ ስለነበረ ያው ምንም ማድረግ ከማየት ውጭ ምን የምታመጣው ነገር የለም። ግን ያው ተጠሩ በሄድን ቁጥር እየተቃጠለን ያው ውስጣችን በጣም ነዶ ነው የምንመለሰው። ከባድ ጊዜ ነበር እያሳለፍን ያለ በትግስት ለምን ሙሉ የኢትዮጵያ ሕዝቡን እየጠበቀ ጉዳዩን ስላለ ምክንያት ስለሚፈልጉ እነሱ ያው ፍላጎታቸውን አሳክቱ ስለነበሩ ያው የጎደለው ከእኛ ነው። ግን እኛ ያው ያለው ነገር የያዘው ነገር መስመር ይዞ ውሳኔ እስከሚያገኝ ድረስ መታገፍ ግዴታ ስለሆነብን እያስተባበረን ስሜታዊ ቢሆኑም ወንድምና የቱስ ሌሎች ሚዎች አሉ፣ ጓደኞቹ ይከታተሉት። ስሜታዊ ቢሆኑም ያው ዞሮ ዞሮ ተጎጂ የምናወኛ ስለሆነ ፊትን እንዳናጣ በጣም እያስተባበረን ነው። እስካሁን ደስ የመጣ ነውና፣ ከባድ ጊዜ ነበር እያሰለፍን የነበረው። እንደው ይህ ጥያቄ ብጠይቀ ደስ ይለኛል። እመኑን ንገረኝ እስኪ፣ ባመንከው ሰው ባመነው ሰው እሱ አሁን ባመኑት ሰዎች ነው ባመናቸው ሰዎች ነው የተከዳው። እና እስኪ ምን ያክል ህመም ነው እስኪ ንገረኝ። ባመኑት መከዳት ባመኑት ሰው ብቻ ሳይሆን ከምንም በላይ በቤተክርስቲያን ስርዓት አምኖ ተቀብሎ በዛ ሌሊት በገዛ ባለቤቱ እንደዚህ አይነት ድርጊት ይፈጸማል ብሎ ማንም አያስብም። አሁንም ቢሆን ያው ሚዲያዎቹም አንዳንድ በጉዳዩ በጣም የሚያማቸው ሰዎች ሲፎስቱ በፍጹም በቁርባን ተጋፋ በፍጹም አታደርግም ነው አብዛኛው ሰዎች ምት ና እኛ ግን፣ ለምን ያው የተሰራው ሴራው በጣም አይመስል ነገር ስለሆነ እኛ የሚረዳ ሰው ስለጠፋ ነበር። ዞሮ ዞሮ ግን ባመንከው ሰው እንደዚህ አይነት ድርጊት ሲፈጸም በጣም ነው የሚሰብረው። ግን አብዛኛው ሰው ግን በቁርባን ያብቻን ፈጽማ በፍጹም እንደዚህ አታደርግም ብለውም የሚደመደሙ ሰዎች አሉ። መሰ ፍርሰት ግን እኛ ከምስክር ሶስት ጀምሮ ማስረጃዎች ነበሩ የህክምና ማስረጃ ነበር በሰዓቱ የነበረውን ጸብ ገና ሲጫሱ በሰዓቱ ማታ ወደ አምስት አካባቢ በግምት ጸብ ነበር ጸብ ነው የፈጠሩት ያንን ሁሉ ሂደቱን የምስክር ቃሉን የተከታተልን ስለነበረ ያው የግድ ያለው ሁኔታ ድርጊቱ በእነሱን የተፈጸመ የምስክሮች ቃል ማሳያ ነበር። በጣም ነው ውስጣችን የተካጠለን። ሁሌም ከምንም በላይ በተለይ ይሄ ቀጠሮ መንዛዛት ቀጠሮ በቀረብን ቁጥር ውስጣችን ገደው የምንመለሰው ለምን እነሱን ባየን ቁጥር፣ ያው ከባድ ነው ስሜቱን መግለጽ፣ በጣም ከባድ ነበር። እናትህ ላለልኝ አለልኝ ለእናትህ በጣም ትልቅ ቦታ ነበራቸው። በጣም እንደሚዋደዱ መረጃ አለኝ። እንደውም በአንድ አጋጣሚ በዚህ እኔ ኮሜንትሪ ዴስ ቲቪ ላይ የሰራሁትን ኮሜንትሪ አለልኝ አዘነ ጎል ሲያስቆጥር የሰራሁትን ኮሜንትሪ ደጋግመው እንደሚመለከቱ ሁሉ ነግረውኛል። እና እስኪ ህመማቸውን ነገር እስኪ ይህንስ ቪዲዮ ይከታተሉታል ወይ? ንገረኝ እስኪ። እሳቸው ብዙውን ጊዜ ሚዲያ አይከታተሉም፣ ግን አንዳንድ አንድ የእሱ ታናሽ መጨረሻ ልጃለች ቤት ውስጥ አንዳንድ የሚወሩ ነገሮችን ቤት ኩሽና ተቀምጠው ቁርስ፣ ምሳ፣ ቡና ስጠጡ ያሳያሉ ማለት ነው። በዚህ አጋጣሚ ነው የሚታየው እንጂ ብዙም ሚዲያ የመከታተል ያው አልተማርችም ከእዛ የተነሳ ብዙም እሷ የሚታየው ነገር የለም። ግን ያው በጣም ነው የሚዋደዱት ከምንም በላይ በቃ እሱ ለእረፍት ከመጣ አብሮ የሚያሳልፉት ረዥም ሰዓት ነው። ማታ እሷ ብዙ ጊዜ ገቢያ ነበር የምትውለው፣ ሁላት ትመጣለች። ማታ እስከ ስድስት ሰዓት አባሳት ነው የተጫወቱ የሚያሚፉት ሰዓት ሳይታወቅ ነው መሽቷል ተብሎ የምትኙት ና ግን ኖርማል ሚዲያ እሷ አትከታተልም። ግን ያው ልጆች ናቸው የሚያሳዩት እና ትንሿ የሱ ታናሽ የነበረችው ልጅ ናት። እንደው አንድ ጥያቄ ብጠይቅህ ደስ የሚለኝ አንተ ወንድሙ ነህ፣ በጣም በቅርብ ታውቀዋለህ እና አብረህም ከታችም ጀምረህ አሳድገኋል እና እንደው አለልኝ በህይወት ከማለፉ በፊት ከመሞቱ በፊት እቅዶቹን ስታስብ አለልኝ የሚደርስበትን ቦታ መገኘት የነበረበትን ቦታ ስታስብ እንደ ወንድም ምን ይሰማሃል? እሱ በጣም ከባድ ነገር ነው። ያ ማለት ብዙ ጊዜ ያው ከኔ ጋርም ከኔ አንድ ታላቅ አለ፣ ሴቶቹም አሉ፣ እሱ ጋር በቅርበት የሚያወሩት እቅዶቹ። በጣም ከባድ ትልቅ ህልም ነበረው። እኛም በተመሳሳይ እንደ እሱ በሚያስበው ልክ ነው እኛም ሁሌም አንድ እንደ ስፖርተኛ አይገብትም ለረፍት ከመጣ ከማረፍ ውጭ የትም የሚንቀሳቀስበት ሁኔታ የለም። እና ብዙም ጊዜ አሁን እሱም እንዴት ማደግ እንዳለበት፣ እንዴት መለወጥ እንዳለበት፣ እንዴት ከፍ ያለ ደረጃ መድረስ እንዳለበት ብዙም ጊዜ ከእሱ ጋር እያወራን ስለነበርም አሁን ላይ ደግሞ ያጋጠመንን ከባድ ውስጥ ሰባሪ የሆነ ነገር ሲያጋጥመን የእሱ ህልም ያ ሲያቅድ የነበራቸው ነገሮች ሁሉም መንገላ ቆመስ እና በጣም ነው ውስጥ ሁሌ ለእኛ ህመም ነው። በገባን ቤት ውስጥ አሁን እሱ ያስጀምረው ፊት እኛ መኖሪያ ቤታችን ነበር። ከዛ የተሻለ ቤት ስራለሁ ብለው ነበር ያስጀምረው አንኛው አንደኛው ማለት ነው። አሁን ተጀምረው ያው ፊኒሺንግ ላይ ከደረሰ በኋላ ሁሉም ነገር ከእሱ መውጣት ተያይዘው ሁሉም ነገር ባለበት አድጎ ሲቆም ሁሌም እሱም ቤት ባየን ቁጥር በቃ ሁሌም ህመማችን ነው። እናታችንን ብትሆን እኛ ስራው ወጥተን ከሰው ጋር ውለን አንሽተንም ስራው ባይዳችን ነው ቤት የሚገባው እና እሷ በቃ ሁሌ ቤት ለመሳም ስንመጣ ቁጭ ብላ ኩችና ስታለቅስ ነው የምናገኛት። በቃ ልጅ ያሰበው እንዲህ አልነበረም፣ የልጅን ሀሳብ አቋረጡ፣ ቆሞ ቀረ እያለች የህግ ደግሞ ማካሄድ ደግሞ መንዛራቱ ደግሞ የበለጠ ደግሞ ጭራሽ ሲማሙን እያበዛ ነበር ስሜ ነበር ነው። ዞሮ ዞሮ ያው ሲያገር የነበሩ ነገሮች መንገድ ላይ መቆማቸው ባናየው ያም ቤት ባያስ ጀምር ነበር። በቃ ለምን እኔ የራስን ህይወት እኖራለሁ እናንተን አስተካክዬ ወደ ራስን ህይወት የራስን ህይወት እኖራለሁ ብሎ ተስማምተን ነው ወደ ስራ የገባ ነው። አሁን የእሱም ህይወት ተቀጨ እዚጋም ፊት የነበረው ቤት ስንደረጉ አሁን ደግሞ ባለው ሁኔታ ተጀምሮ መንገድ ላይ ባሁ መቅረቱ ያም ባየን ቁጥር በቃ ህመማችን ነው። በጣም ውስጣችን እንደተቃጠለና እንዳመመን ምኖር በገባን በወጣን ቁጥር በቃ ህመም ነው። ኛ ያገባ ነበር ሲያስብ የነበረው ህልሙና አሁን ደግሞ የሆነ ነገር ስናይ በጣም ማይገናኝ ነገር መሆኑ በጣም ነው ውስጣችን የሚስበር ያደረገው። እንደው ምን ያክል ይወዳት ነበር? ግን አለልኝ አሁን ባለቤቱ በዚህ ወንጀል ተጠርጣሪ ሆና ተይዛ አሁን ለፍርድ ለሐምሌ 11 ሲቀጠር እሱ ሲወዳት የነበረው እሱ ሲሆንላት የነበረው እንደሰማሁት ከሆነ ከዘጠኝ ከስ ከአስር አመት በላይ ጠብቋታል። ረዥም ጊዜ ነው የነበረው። እና እንደው እስኪ ንገረኝ እስኪ ይሄን

ከምንም በላይ ግን ደግሞ ማውራት የሚፈልገው አንድ ያው ጓደኛዋ ናት ብዙ አመት አብሮ የቆየት ግን ከእኛ አሁን እኔ ታላቅ ታላቅ ብሎ አክብሮ ቢፈራና ግን ታናሾች አሉ እነሱ ጋር እንኳን ትውውቅ አልተደረገም እሷ ጋር ማለት ነው አንተዋወቅም ያው አርባ ምንጭ ከተማ ውስጥ ያው ሲቀለና ሴቻ የሚባል ከተማ አለ ሷ እሷ የሴቻ ልጅ ናት የምትባለው። የሴቻ ልጅ አለች። እኔ አብራ ንቆቸው ወዳታለሁ። ምን ነገር ነው የሚሰማው? እሷም ብትሆን ያው ለመተዋወቅ ፍላጎቷ ቢያንስ ሴት ከሴት ጋር ቢያንስ እንሱ መሆኑ የመቀራረብ የመተዋወቅ እንትኑ አለ። ግን እሷም ለምን እንዳልፈለገች ባናቅም አሁን የገጠመን ነገር ስናስብ ትውቁ አስፈላጊ ሆኖ አልታያት መሰለኝ። ግን ያው እሱ እንደ ባይወዳት እንግዲህ ይህን መስዋዕትነት ከፍለው ይህን ያክል ለእሷ ጋር የቆየበትን አብሮ በጋብቻ አይጣመርም ነበርና፣ ያው ለእኛ በጣም እንደምወዳት ነው። ምን ነገር ግን ለመተዋወቅ ቤተሰብ ጋር መቅረብ ያለው ነገር ለምን እንድሽሽች፣ አሁን ያጋጠመን ነገር ስናስብ ቢክሯ እንደሆነ ነው የምንረዳው እኛ በራሳችን ሁለተም እሱ እንደውም ይሄ የተደረገ እኛ ሁሌም ቤት ከቀጠሮ በመጣን ቁጥር እውነቱ አንዴ እንደውም ያው የፈጣሪ ስራ ነው፣ ግን ተነስቶ እንኳን አይቶ እዛው በተኛ የምል አስተሳሰብ ሁሉ እናመጣለን። እኛ ማለት ነው ማዘር ጋር ሆነን እስኪ እንደው እሱ ለምን ምንም አታውቅም ነው ሁሌም ስለ እሷ ነው የሚያወድ ሰው ምንም አታውቅም ከቤት ወታጣ ከቤት ቤተክርስቲያን ከሰዎች ምንም የምታውቀው ነገር የለም እንደ ብሎ ነው ባየዋ የሚነግረን እና እንደዚህ አይነት ግን ደግሞ እንደዚህ በእንደዚህ አይነት ሰው ደግሞ ሲፈጸም እውነትም እንዴት እንደሆነች አይቶ እንኳን ተመልሶ እንኳን ብተኛ የሚል ነገር ሁሉ ማየሆነ ነገር ሁሉ ወደ ማስብ ደረጃ ሁሉ የምናስበው እና ከባድ ነው። ሀምሌ አስራ አንድ እንግዲህ የመጨረሻዊ ፍርድ ቀን ነው። እናንተ ምን ትጠብቃላችሁ በዚህ ቀን? አይደለም ይህን ደረጃ ደርሰናል። ቢያንስ ጥሩ መመላለስ በጣም አሰልቺ ነው። ህግም ደግሞ የራሱን የህግ አግባቡን ይዞ ነው የመጣው። በመጀመሪያ ደረጃ ያው ምስክሮች ከመሰከሩ በኋላ እኛም ይህን የህግ አግባቡን እየተከታተልን በሱ በሱ ላይ በተፈጸመው ድርጊት ነው የተከታተል የህግ ኢንፍሉንስ ሳንወድም እያወቅን የመጣ ነው፣ እና ብይን ተሰጥተዋል። ብይን ማለት ያው አንድ ሰው ጥፋተኛ ሆኖ ለምስክር ሲረጋገጥ ብይን ይሰጣል። ብይን ማለት ያው አጥፍቷል፣ ጥፋቱን ድርጊቱን ፈጽሟል ብሎ ነው ፍርድ ቤቱ ብይን የሰጠው ነው። ከዛ በኋላ እንግዲህ ያው ህግ የህግ አግባቡት ጠብቆ ፍትሐዊ የሆነ ውሳኔ ይሰጣል ብለን ነው ሙሉ እምነታችን። ኢትዮጵያ ህዝብን በዛ ልክ ነው ለምን አለልኝ በህይወት ብኖር ለእኛ ለቤተሰብ ይቅር ምንም ማለት ግን ለሀገር ሊያበረክት የሚችል ትልቅ ቦታ ነበረው። ትልቅ ደረጃ ልድረስ የሚችል ሀገርን ሊጠቅም የሚችል ወጣት ከመሆኑ ተያይዞ ፍርድ ቤቱ የአንድ ጭምር አይቶ ፊታዊ የሆነ ውሳኔ ይሰጣል ብለን ነው የምንጠብቀው በጣም ሐምሌ አስራ አንድ ብዙ ምንጠብቃት ነናሰው እንግዲህ የእናንተ ህመሙ የእናንተ ጉዳቱ በጣም ከፍተኛ ነው። እግዚአብሔር አሁንም ብርታቱ እንዲሰጣችሁ እና የንጹህ ነፍስም እግዚአብሔር የመጨረሻ ካሳውን እንዲሰጣት የኔ ምኞት ነው። ሁሌም ስለ ቀና ትብብርህና ስለምትሰጠኝ ሀሳብ በሙሉ ከልብ አመሰግናለሁ። አዳዲስ ነገሮች ካሉ ደግሞ ደውዬ እጠይቅሃለሁ። ከልብ ነው የማመሰግነ በእውነት። በጣም አመሰግናለሁ፣ አመሰግናለሁ። ወንድም ያይዞህ